ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ወይስ ሰዎች በሀገር ውስጥም በውጭም ያላችሁ ሁላችሁም በያላችሁ በሰላማችሁ ይብዛል። ያው እኔ እንግዲህ ወደ እናንተ ያው እኔ ፈልጌ መጥቻለሁ። እንግዲህ ሰሞኑን ያው በድንገት ነው ነገሮች እየተፈጠሩ የነበሩትና ዛሬ ግን እኔ ፈልጌና እኔ ሀስቤበት ነው የመጠወት ማለት ነው። የመጠወበት ምክንያት እንግዲህ ያው በጣም ማለት ግልጽ የሆነ ነገሮችን ማለት ነገሮችን ግልጽ ለማድረግ እና እንዲሁም ደግሞ ዛሬ ሜላትና መሲል ላገናኝ ነው ማለት ነው እንግዲህ ትናንትና የተለቀቀውን የተለቀቀው ቪዲዮ አይታችኋል ብዬ አስባለሁ እኔ ይሄ ሁሉ ነገር ማለት ከጀርባ የሆነ ነገር እንዳለ እርግጠኛ ነበርኩ ከመጀመሪያው ምክንያቱም አንደኛ ሜላት እንዴት እኔና ክብሮን በተገናኘንበት ሰዓት ልትመጣ ትችላለች የሚለው ነገር ጥያቄ ፈጥሮብኝ ነበረ ሁለተኛ ነገር ደግሞ ማለት ያው ትክክል ናት ማለት ይሄ ነገር እውነት ነው እንዴ ብዬ ያሰብኩበት ምክንያት ደግሞ ምንድን ነው በረኪ ነውን ልክ እኔ አይታችኋል። ፋሚሊ እንግዲህ ልክ እኔ እንደዚህ አድርጌ ሳሽቶ የምሮ ነው ምንግራችሁ በረኪና ነበረ እና በሰዓቱ በጣም ነበር የደነገጥኩት። እና ያው ላሰብበትም ብዬ የሄድኩትም ለዛ ነው። ለማንኛውም ይህም ሁሉ ነገር ብላችሁ በደንብ ግልጽ እንዲሆንላችሁ ነው። እና ትናንትና ክብሮ ያው አብረን ነበር፣ እንትን ያደረግ ነው አብረን ነበር፣ ይህን ነገር ያደረግ ነው። እነሱ ለጥሩ ነገር ነው አንተንና መሲን አንድ ለማድረግ ነው ምናምን ነገር እያሉ ነበረ ያው እኔ በሰዓቱ በጣም ነበር የተናደድኩበት፣ ምክንያቱም በክብሮም ላይ ማለት ነው። ሁለተኛ ነገር ምን መሰላችሁ፣ በእሱ ያልተበሳጨሁበት ምክንያት እሷ ይህን ያህል ቀርብ አታውቅም፣ በሚዲያ ላይ ነው የምታውቀውና እሱ ግን ብዙ ጊዜ ሞክረን እንዳልተሳካና ይህን በዚህ ጉዳይ ሀገር እስከ መቀየር ደረጃ ደርሰን ነበረ። መቼም ይህን ታቁታላቸው ቤተሰቦች እና በዛ ነው በክብሮም የተበሳጨሁበት ማለት ነው። እና ቤት ከሄድኩ በኋላ አወርተን ነበረ እንዲሁም ቪዲዮንም አሳይቶ የነበረ ሙሉ ቪዲዮ እስከ መጨረሻው አየሁትኝ። ሜላትም ለምን ይህንን ነገር እንዳደረገችው ክብርትም ለምን በመሀል ገብታ እንደነበረ እያንዳንዱን ነገር በደንብ ተረድቻለሁ ማለት ነው። እና ያልተረዳችሁ ካላችሁ እና ቪዲዮን ያላያችሁ ሰዎች ካላችሁ ትናንትና የተለቀቀ ቪዲዮ አለ። እሱን ገብታችሁ እስካሁን የነበሩ ነገሮች በሙሉ እዛ ጋር ታገኙታላችሁ ማለት ነው። ያው እኔ በምችለው መጠን ለማብራራት እሞክራለሁ ማለት ነው። ያው እሞክሪያለሁ አሁንም ቢሆን እና እኔ እንደተረዳሁት እናንተም ትረዳላችሁ ብዬ አስባለሁኝ። ያው አንዳንዴ በእርግጥ እናቴም ስትል እሰማለሁኝ የሆነን ሰው ለማስታረቅ ብታሹ ችግር የለውም ይባላልና፣ ያን ሁሉ ነገር ያደረገችው ግን ያው ሰው ለማስታረቅ ነው ብዬ በጥሩ ነገር አስቤ ያለው ማለት ነው እና ያም ሆነ እንግዲህ ዛሬ እኔ ካሜራዥ የመጦበት ዋነኛ ምክንያት ሜላት ወደ ቤተሰቦቿ ዛሬ ነው የምትሄደው፣ እና ደውላልኝ ነበረ መሲል ላገኛት እባክህ ያው መሲ ቪዲዮ እንዳየችው ማለት አውርተናል ከመሲ ጋር እና በቪዲዮ ብቻ መረዳት የለባትም፣ በአካል አስረዳትኝ ቢያንስ እንኳን። ያው መምጣቴ አይቀርም ግን እስክመጣ ድረስ ለእኔ ጥሩ ስሜት ስለማይሰማኝ ሰላም ማለት በቃ የሆነ ነገር እንዳረግኩ ስለሚሰማኝ እና መሲ ከልቧ ይቅርታ እንድታደርግልኝ ማለት ይሄን ነገር አንድ ለማድረግ ነበር ሀሳቤ፣ ነገር ግን አልተሳካም። እና አሁንም ቢሆን ወደ ቤተሰቦች የመሄድ ስላለብኝ መሲ ላገኛት እና እባክህ ተቸገርልኝ ብላኝ ለመሲ ደውዬላትኝ ያለውን ያለው ነገር ነግሪያታለሁ። ያው ሜላትም ልታገኛት እንደምትፈልግ ዛሬ ሜላት ወደ ፋሚሊ ወደ ቤተሰቦቿ እንደምትሄድ ለመሲ ተናግር ያለው ማለት ነው። እና መሲም ቪዲዮ ላይ አይታዋለች፣ አውርተንበታል። ያው ትንሽ ሐሳቡ ግራ ጋብቷታል እንጂ አልተቀየመቻትም። እና እኔ አሁንም ቢሆን ልነግራችሁ የምፈልገው ነገር የኔ የመሲ ጉዳይ ምን መሰላል፣ የሆነ እውነት አለ በመሀል። በነገራችን ለዚህ ጋር የምነግራችሁ ማለት ነው እሱ መቼ ይወጣል ምናምን የሚለውን አላቅም፣ ግን የሆነ ነገር እንዳለ ከዚሁ ልነግራችሁ እፈልጋለሁ ማለት ነው። የሆነ የተደበቀ ነገር አለ፣ እሱ ለእናንተ የሚወጣበት መቼ እንደሆነ ባላቅም ማለት ነው። በዚህ ጉዳይ እንግዲህ ያው ማለት ብዙዎች አችሁ በጣም ስትጨንቁ ስታስቡ ለነበራችሁ በጣም ነው የምናመሰግነው። ከዛ ውጭ ደግሞ እንግዲህ ምን መሰላችሁ ያው ብዙ ሰው እያየ ነበረ ኮሜንቶችን እና እና እንዲሁም በደንብ እስካሁን ያለፉትን ቪዲዮዎችም ኢቭን ተቀርጾ የሚለቀቁትን እራሱ በደንብ አላያቸውም። ምክንያቱም ጥሩ ስሜት አይሰማኝም ምናምን ነገር እና ክብሮም ጋር ከወራም በኋላ ግን ሙሉ ቪዲዮዎችን ሜላት እስከ መምጣቷ ከዛ በኋላ ያሉት ሁሎችን አይቻቸው ነበረ። እና በአጋጣሚ ኮሜንት እያየው ነበረ ምንድነው አካውንቱ ምናምን የሚል ነገር እየሰማው እያየው ነበረ። ዩቲዩቡ ምንድነው ባካች ኮፒ ካርጎ እና ምንድነው ዋርኒንግ ተሰጥቶን ስለነበረ ነው። እሱን እንግዲህ ያልተናገርኩበት ምክንያት ደግሞ ምንድነው ያው እንደ አልኳችሁን የፈልግ መጥቻ ላይ ወደ ዩቲ ማለት ነው። ለማንኛውም ፋሚሊ ወሬ አላብዛባችሁ፣ ሜላትን እየጠበቅኳት ነው። ግን ያው መሲ ሰፈር ሰፈር አካባቢ ስለሆነ ያለሁት መሺን እየጠበቅኳት ነው። ሁለቱም ይመጣሉ ማለት ነው። ሁለቱን ዛሬ በፍቅር እናገናኛቸዋለን፣ በሰላም ወደ ቤተሰቦቿ እንሸኛታለን ማለት ነው እና መሲን እንጠብቃት ፋሚሊዎች። በስመ አብ እንዴት ነሽ? ወይ ልካም ወይ ልካም እንኳን ደህና መጣሽ፣ ወደ ውድ ሀገራችን ወደ ውድ ፋሚሊዎቻችን። ደህና ነሽ? ደህና ነኝ። ሁሉ ሰላም። እንዴት ነው አለን? እግዚአብሔር ይመስገን። ብዬሽ ሁሉ ተብሎ ምን ታትሽ? በጣም ጥሩ። ምክንያቱም እ ቀድመን እኔን ናችሁ ማውራት ያለብን። በጀው ካሜራ አለ። ሰላም በያቸው። ሰላም እንዴት ናችሁ? ደህና የተከበራችሁ የሁላችሁም ቤተሰቦች ደና ናቸው። እግዚአብሔር የተመሰገነ ይሁን እኛም አለ እና ምን መሰለሽ ዛሬ የጠራሁሽ ነግሬሻለሁ፣ በስልክ በእርግጥ ግን፣ በደንብ ያው ምክንያቱም ሚዲያ ላይ የተለቀቀ ነገር ስለሆነ በደንብ ግልጽ መሆን ስላለበትኝ ነግሬሻለሁ። በእርግጥ እንዳልኩሽ ሜላት ወደ ቤተሰቦቿ ልትሄድ ነው። ቪዲዮውን አይተሽዋል፣ ያው አውርተንበታልም እና ያ ሁሉ ነገር ሲደረግ የነበረው ለእኛ በማሰብ ነበረ። ነገር ግን እሱ ያልተረዳችሁ ነገር ምንድን ነው? ለምሳሌ ለምሳሌ አሁን እግር የሌለው ሰው ገደል እንደዚህ ኑሮ መሻገር ቢፈልግ በምን ይሻገራል? ይሄንን በአንቺ መካከል ያለው ደግሞ እንደዛ ነው። ትልቅ ገደል ያለ ይመስለኛል ብዬ ነው ማሰቡ እና እሱን ስላልተረዳች ነው እና የምልልሽ ፈልጌ ነው ማለት ምንም የተቀየመ ሻት አይመስለኝም ማለት ስትመጣ ማውራት ያለባችሁ ነገር ታወራላችሁ። እስኪ አንቺ ማለት የምትፈልጊው አሁን እኔ እንደዚህ ዝም እንድታይ አይደለም፣ እና በሰዓቱ የተሰማሽ ስሜት እና እሱ አሁን ያደረገችው ነገር ትክክል ነው ምና የሚለውን ነገር በደንብ አብራሪ ላቸው። ከዛ ውጪ ደግሞ እንዳልኩሽ ዛሬ እንድትገናኙ መጀመሪያ ነው የእኔ ስህተት፣ መጀመሪያ እንድትገናኙ ማድረጌ ትክክል አልነበረም፣ ግን ከጀርባ ይሄ እንዳለም አላወቁም ነበረ። ከዛ ሲቀጥል ደግሞ ዛሬ እንድትገናኙ የፈለግኩት ምንድን ነው እንዳልኩሽ ሜላት ጥሩ ስሜት እንዲሰማኝ ወደ ቤተሰቦች ስለሚሄድ መሲ ላግኛት እኔ መሲ በጣም ነው የምወጣት፣ በጣም ነው ማከብራት። እና አንድ ላይ የነበራችሁን ፍቅር ስለማያውቅ ነው። በቃ ያወራ ነው በስልክ ነው ምን፣ የምር በጣም ነው እኔ። ስልክ ራሱ እንደዛ ወደ አብራችሁ ሳይ፣ የምር የፍቅር ተምሳሌት ናችሁ ብዬ ማስብ በእናንተ ነበረ። እና ፍቅር አለ የለም ብለውን በእናንተ ነበር። ምክንያቱም ታውቂያለሽ እናሳልፋቸው የነበራቸው ጊዜያቶች እና እነሱን ነገሮች ለመመለስ ነው እንደዚሁ ራሴን ዝቅ አድርጌ ራሴን አሰድቤ የገባውትኝ ብላለች እና ያው እኔ በቻልኩት መጠን ለመረዳት ሞክር ያለው በአንቺ በኩል ያለውን ደግሞ ማለት የምትችሉ በላቸው ነው ታላቅ ምን ማለት እንዳለብኝ ማለት ያው ነገሮች እንዳያቸቸው ብዙ ነገሮች ተፈጥረዋል እና እነዛን ነገሮች ደግሞ ማለት ያው በእኔ ሳይዱ ናቸው ያያችሁ ሰዎች አላችሁ ማለት ልክ እንደ እኔ በቃ ይሄ ነገር እኔ ጋር ሁኖ ቢሆን ብላችሁ በእኔ በኩል ሁናችሁ ስታዩ ለነበራችሁ በመጀመሪያ ሳላመሰግን ማለፍ አልፈልግም። በጣም አመሰግናለሁ። ማለት ብዙዎቻችሁ በእኔ ሳይድ ነበራችሁ። ማለት የሆነ እየተካሄደ የነበረው ነገር ጥሩ እንዳልነበር ተረድታችኋል ብዬ አስባለሁ እና ያው እንደኔም ብቻ በጣም ተከፍቼም በጣም ደብሮኝም የነበረ ምንድን ነው ሲፈጠር የነበረው ነገር የሆነ በትክክለኛ ዓለም ላይ መሆን የማይችል አይነት ነገር ነው። ማለት ብቻ የሆነ ከባድ የሆነ ነገር ነበረውና ከዛ አንጻር ብቻ ነገሮች እኔ የዛኔም እንዳልኳችሁ ነው፣ በጣም ተወዘጋግቤ ነበረ። ምንድን ነው ማነው ትክክል የሆነ እዚህ ያለ ሙስጥ ራሴ ኑላ የሆነ እንደተገለለ አይነት ሰው እስከሚሰማኝ ድረስ ማለት ነው ማለት የሆነ ልጅቷ የነበራትን ነበራት አክት ምናም ብቻ የታችሁ ነበረ፣ ትንሽ ከበድ ይል ነበረ። ግን ያው የትላንትናውን ቪዲዮ ሳይ ደግሞ ነገሮች ሁሉ ሰላም ለመፍጠር እንደነበሩ እና ብቻ ይሄ የሷ ማንነት እንዳልሆነ ብቻ ብዙ ነገሮችን ተናግራለች። ቪዲዮ ናይቼ ለመረዳት ሞክሬያለሁ። እንደ እውነቱ እኔ ምንም ቅር አላለኝም።

ማለቴ ያው ማለት የተፈጠሩት ነገሮች የእውነት ቢሆኑ በጣም ያስጠላ ነበረ። ግን ደግሞ ያው እንዳለችው እሷም ክብረውም ሲል እንደነበረው ነገሮች ሁለታችንን ለማስታረቅ ወይም ደግሞ ለእኛ ሰላም ከመፈለግ የተነሳ ስለሆነ ስላደረገችው ነገር በሙሉ ስለተፈጠረው ነገር ምንም ቅር ያለኝ ነገር የለም። ስለ ሁሉም ነገር እኔ ይቅርታ አድርጌላታለሁ። ማለት ይቅርታ ማለትም አይጠበቅባትም። ለእኛ አስባ ስለሆነ ሁሉንም ነገር ያደረገችው እና ምንም ቅር ያለኝ ነገር የለም እና በቃ የእውነት ቢሆን ነበር የሚደብረኝ የነበር እንጂ አሁን ላይ ኖርማል ነው ብዬ አስባለሁ። ስለዚህ ብንገናኝና ብናወራም ምን አይደብረኝም። ያው እና እሷም ደግሞ ወደ ቤተሰቦች ራይቲንግ ልትሄድ ነው። ስለዚህ ዛሬ አብረን ለመቻኘት አስበናል። እንዲሁም እኮ መጣች የሀገር ቤተሰብ ይላል አንዴት እንዴት ነሽ? አማን እኔ እንሽ? ኪማል አርጉኝ። ዛሬ እንኳን ጃንስ ተንከባከቡ። ሰላም እንኳን ደህና መጣሽ። ባልሽ መሰረት መሲን ብዙ ነገር ብለሽኛል እና እኔ ደግሞ ካሜራም ይዤ ምናልባት እስኪ ፋሚሊዎች የምታያቸው ካለ ከዛ ውጭ ደግሞ መሲንም ያው እንድትመጣ ያረኩኝ። ያው እንዳልሽው ጥሩ ስሜት አይሰማኝም እና በቪዲዮ ብቻ እውነቱ ማወቅ የለባትም፣ በደንብ በአካል ላስረዳት እና ወደ መናኸሪያ ሸኙ ይችላል ሲኖ እንኳን ደህና መጣሽ ያለ እንኳን ደህና ቆያችን። በቅድሚያ ሁላችሁንም ያው ስላገኘኋችሁ ደስ ብሎኛል። ልክ ያው ስለመጣሽ ሁሉም ነገር ተረድተሽ ቪዲዮ ናይተሽ ምናምን እዚህ ጋር አብረሽ ልታገኝ ፈቃደኛ ስለሆንሽ በጣም አመሰግናለሁ። ከምን እና ቪዲዮ ናኝ ናይተሻል ብዬ ተስፋ አደርጋለሁ ግን ላይክ አሁንም እላለሁ በድጋሜ ሁላችሁንም በጣም ይቅርታ። መሲ በጣም ይቅርታ ማለት የተፈጠረውን ነገር ሁሉም ነገር ሰምቻለሁ ብዬ አስባለሁ። ያው እኔ በፖዚቲቭ ከማየት አንጻር ነው ማለት እናንተ ሰላም ከመፈለግ ምናምን አንጻር ነው ገባሻ? ላይክ እኛ በቅርባችሁ ያለን ሰዎች ማድረግ የምንችለውን ነገር ያው በጣም ብዙ ሰው ኮሚንት ላይ እያየን ነበር እና ያንን ነገር ደግሞ እኛ ብሞክረው ምናምን ብዬ ሚራስ ለውጥ ይኖራል ብዬ አስቤ ነበር እና አለመግባባቶች ደግሞ እየተባባሱ ሲመጡ ምናምን ነገር እና ደግሞ ያው እኔም አጋጣሚ በተፈጠረው ነገር ወደ ቤተሰብ መመለስ ስላለብኝ ያንን ነገር አማክሎ ነው እና ሁሉንም ነገር ማወቅ አለብሽ ያሰብኩት እና ባለማወቅ ልክ ካስቀየምኩሽ፣ በጣም ይቅርታ። አንተም በጣም ይቅርታ ማለት ልክ ያው እናንተ አብሮ መታየት ላይ ጉጉት ስለነበረብን ነው ገባሽ አደለ ላይክ ክብሩንንም አይኖ ትንሽ አስቸግረው ያለ ምናምን ማለት ላይክ እሱንም እንዲረዳኝ ማለት ሀሳቤን ልንትን ለማለት ምናምን ነገር ትንሽ እንትብዩ ያለው እሱንም በጣም አመሰግናለሁ። እና አንቺም ደግሞ በቀና የተሽኝ እንትን ስላልሽኝ እጅግ በጣም አመሰግናለሁ። ከምር ወንሽ ፈጣሪ ያክብርልኝ እና ሁላችሁንም ለተፈጠሩ አለመግባባቶች ላደረግኩትና ላሳየሁት እንትን ሁሉ በጣም ይቅርታ ጠይቃለሁ። አንቺም ያው ዛ አጋጣሚ ግን አንድ ነገር ሳላነሳ ማላልፈው ጥፊው ግን የምንድን ነው? የምር እሷም ተፋታለች፣ እሷ ተፋታለች አላቀ ግን፣ ለማንኛውም ያው ነገር ማባፋስ አይደለም አሙሰል አሙቸው እና የምር እኔ አሁን በጣም ነው የምር በኔ በኩል ማለት ነው በጣም ነው የምናመሰግን ነው። ለኔም በጣም ነው የማመሰግን ነው። ምናልባት አልባት እኮ አንዳንዴ በስተት መንገዱ ሂዶ ነገሮች ሊስተካከሉ ይችላሉ። ግን የምር አንዳንድ ቤተሰቦች የሰው ፍቅር ይስተካክሉ ነው። ይሄንን ነገር አንድ ለማድረግ ብዙ ሰዎች ሞክረዋል። እኔ እከሌከሌ ማለት ራሱ የምር ቪዲዮ ላይ የመጡም የመጡም ብዙዎች አሉ የምታቋቸው

እኛን አንድነት ወይም ደግሞ የድሮ ፍቅር ምናምን ብዙ ሰዎች ይፈልጉታል። እና ያው ቤኪም እንዳለው ካሜራ ላይ እየተቀረጸም ያልተቀረጸም ብዙ ነገሮች አሉ። በጓደኞቻችን፣ በዘመዶቻችን ብቻ በጣም በብዙ ሰዎች ይህን ነገር ወደ አንድነት ለማምጣት ብዙ ሰው ለፍቷል። ግን ደግሞ ምንድነው ሁሉም ነገር እግዚአብሔር ሲፈቅደው ወይ ደግሞ እሱ ሲጨመርበት ነው የሚስተካከለው። እና ምናልባት እሱ የፈቀደው ነገር ይሄ አይደለም እና ሁላችሁም ስለለፋችሁልን የእኛን ሰላም መሆን የእኛን ፍቅር ስለተመኛችሁ ከልብ እናመሰግናለን። ያው ለቤተሰቦችም ማለት ብዙ ኮሜንት የሚጽፉ ሰዎች አሉ። ባይጽፉም ደግሞ በጣም ብዙ ብቻ ብዙ የምናውቀው ነገር አለ በቤተሰቦቻችንም ጉዳይ እና ብቻ በጣም እናመሰግናለን ከልብ ሌላ የምለውን ነገር